አማራው ትላንት በምላሱ ያጨረበረው አሸባሪው አገዛዝ ከማስወገድ ውጪ አማራጭ እንደሌለው አውቆ በመተናነቅ ላይ ይገኛል። በጥቂት ቆራጦች የተጀመረው ተጋድሎ ዛሬ ብዙዎችን ከጎኑ ያሰለፈ ቢሆንም ዓላማው ስርዓታዊና መዋቅራዊ ለውጥ ለማምጣት ያለመ እንደመሆኑ መጠን ስርዓት እና መዋቅር ያለው ተዋጊ ኃይል ማሰልጠን፣ ማስታጠቅ፣ ማደራጀት ማሰማራትና መቆጣጠር የሁልጊዜም ተግባሮቻችን ናቸው። ይህ የዛሬው የምረቀት ፕሮግራም የዚሁ ተልኮ አካል መሆኑ ይታወቃል። ይህን ትግል ስርዓት የመንቀልና የመትከል ነው ስንል ከሌሎች ኃይሎች ጋርም የምንተባበርበት እንደመሆኑ የምንገነባው ኃይልም የምናሰለጥነው ሰራዊትም ለአማራ ሕዝብ ብቻ ሳይሆን ለሌሎች ኢትዮጵያውያንም ተስፋ መሆን ይገባዋል። አብይ አህመድ እንደሚያሰማራው አንድ መቶ ሃያ ጥይት ከነክላሹና ቦምቡ ታጥቆ መቀነት ቆራጭ የሆነ ማፈሪያ ሰራዊት ሳይሆን የእናቶችን እምባ የሚያብስ ለአባቶቻችን መከታ፣ ለህፃናት ከለላ፣ ለሁላችንም ጋሻ፣ ለሀገርም አለኝታ የሆነ ሰራዊት መገንባት ያስፈልጋል። ይህ የሚመጣው በስራ ነው። ላለፉት ሦስት ዓመታት ይህን ስናድርግ ቆይተናል፣ እያደረግንም ነው። ከዚህ አንፃር የዛሬ ተመራቂዎች ለፖለቲካ ገበያ የሚበቅ የሚቀርብ ጨዋነትና ዲስፕሊን የአማራ ህዝብ ከእናንተ የሚጠብቅ መሆኑን አውቃችሁ ችግሮቻችን ተቋቁማችሁ በጽናት እንድታኮሩን አደራ ማለት እፈልጋለሁ። በየውሏችን የተለያዩ ጀብዶዎችንና ተቆጥሮ የማያልቅ ገድል የበዛበት ልዩ ታሪክ እየተጻፈ ያለው ያለው ጥቂት የማይባል ጊዜ በወሰደ የመደራጀት፣ የመመራራት፣ የመደማመጥ፣ የመደጋገም በዋናነትም በቅንነት ላይ የተመሰረተ መስተጋብር ስላለን ይህ የበለጠ ሰፍቶ እና ተደራጅቶ መቀጠል ይገባዋል። አገዛዙ የታጠቀው ጠበንጃ በገፍ መጥቀነዋል። ዛሬ የምናሰለጥናቸው እና የምናስመርቃቸው የሰራዊት አባላት የሚታጠቁት ከጠላት የተማረከ መሳሪያ ነው። የዛሬ ተመራቂዎችም ማርካችሁ የማስታጠቅ ልዩ ተልዕኮ ይጠበቅባችኋል። መሬት ላይ ያለው ሰራዊት በኃይል እየተማረከ አራት ኪሎ ያለው ትዕዛዝ ሰጪ ደግሞ የፖለቲካና የዲፕሎማሲ መንገድ ጠፍቶበት እየተተራመሰ ያለበት ወሳኝ ጊዜ ላይ እንደ መገኘታችን መጪው ጊዜ በተለይም መጪ ወራት እስካሁን ከነበረው በተለይም ትጋትና ጥናት የምንሰራባቸው በትጋትና በጥናት የምንሰራባቸው በመሆናቸው የክፍለ ጦርም የብርጌድም የሻለቃም አመራሮች እንዲሁም አባላት ትልቁን ዓላማችን ታሳቢ ያደረገ የሞራል ዝግጅት እንዲኖራችሁ ማስታወስ ፈልጋለሁ። አፋባ የፀረ አገዛዝ ትግሉን በማስተባበር በኩል የተሻለ ሚና እንዲወጣ መሪዎቻችን ያላሰለሰ ጥረት በማድረግ ላይ የሚገኙ ሲሆን ከኛ የሚጠበቀው አመራሮች የሚወስኑትን ውሳኔ መቀበልና መፈጸም የሚሰጡንም ወታደራዊ ግዳጆች ያለ መሸራረፍ መከወን። ውድ ተመራቂዎች በድጋሚ እንኳን ደስ አላችሁ። አመሰግናለሁ። አዲስ ትውልድ አዲስ አሳሰብ አዲስ ደከመን ሰለቸን ሳትሉ አሮሙ ውጡ ብርሃን በርሃና ሙቀቱ ሳይመግባችሁ ለራሽን ተራሩ ተራምዳችሁ ለዚህ ለተከበረ የኮማንዶ የምርቃን ስነስርዓት ያደረሳችሁ ተነብን አመስገን እንፈልጋለሁ። በዚህ አጋጣሚ ውድ የቡሬ ዳሞት ብርጌድ የኮማንዶ ተመራቂ ተመራቂዎች እንኳን በሰላም አደረሳችሁ፣ እንኳን በሰላም ተመረቃችሁ ማለት እንጠብቃለን። ምናልባት እንግዲህ በአማራ ህዝብ ላይ የታወየው የጥላትነት ሴራ የተጀመረው በፋሽስት ጣሊያን ወረራ ወቅት ቢሆንም ቅሉ አማራ ጠልነት ህገ መንግስታዊ ቅርፅ የሆነው ግን ከ1983 ዓ.ም ጀምሮ ነው። ከዛ ጀምሮ ከጂኖሳይድ እስከ አፓርታይድ በአማራ ህዝብ ላይ አሰቃቂ ወንጀል ተፈጽሟል። በተለይም ደግሞ የአማራ ህዝብ ሰቆቃድ ወፍ የጨመረው ተረኛው ጠቅላይ ሚኒስትር አቢይ አህመድ ወደ ስልጣን ከመጣበት ጊዜ አንስቶ የአማራ ህዝብ ስልታዊ ጥቃቶች፣ የመሰረተ ልማት ውድመትና መጠነ ሰፊ እንዲሁም ሁለንተ